ሰርፕራይዙ አሁን ክፈች። እውነት ነው ክፈች። በኔ ጀኬ ማለ ምናምን ስትል ነበር አለች። በቃ አሁን የራሷ ጉዳይ ነው ገባሽ? የራሷ ጉዳይ አይደለም፣ የእኔ ራሴ ጉዳይ ነው። የራሷ ጉዳይ አይደለም፣ የአንቺ ራስ ጉዳይ እኮ ጉዳዩ፣ ምን እንጋባው፣ እኔ እና አንቺ ነን፣ የእኛ ጉዳይ ነው። ግን ያኛው ደግሞ የራሷ ጉዳይ ነው። ኧረ ሐራም መናደድ ነው። ሱመያ ሐራም እኔ በጣም

እኔ ዛሬ በዚህ ቪዲዮ ላይ በጣም የተገረምኩት እና በጣም የተደነኩት ቪዲዮ ነው። አሰላም አሌይኩም ረህመቱላሂ በረካቱ፣ ውድ ቤተሰቦቼ እንዴ ነው? ሰላም ናችሁ? ባላችሁበት ሰላማችሁ ይብዛ። እንግዲህ ሮዛ ቬሎር ለብሳ ሽርብትን ብላ ትመጣለች ብለን የጠበቅ ነው። ይሄው ያልጠበቅ ነው ነገር ተከሰተ ማለት ነው። እንግዲህ እንዳያችዋት ነው ቀለበቱን ይገዛላ ሰኢዶ እምቢ ብላ ትታ ሄደች ማለት ነው። ይሄ ሁሉ እንግዲህ ሱመያ አሳዘነችኝ። ከሷ እጅ ላይ በልቼ ጠጥቻለሁ። ልክ እንደ እህቴ ነው። እህቴ ነሽ፣ እንዴት ባሌን ትቀሚኛለሽ? እንዴት ታገቢያለሽ? ምን ብልሽ አብረሽ ትኖሪያለሽ? ስትላት በቃ በጣም አሳዘነቻት። ና ሳለቅስ ነው ያደርኩታለች ማለት ነው ሮዛ እውነት እንደዚህ አይነት ታማኝ ጓደኛ ራሷ አይገኝም። እውነት ያን አንዳንድ ጓደኛ የራሷ ጉዳይ ይላል በቃ የራሱን ህይወት የራሱን ደስታ ያኔ የራሱን ምቾት ነው እንጂ ለሰው፣ እኔ እንጃ። ግን ውላ እኔ እንደዚህ አይነት ሰውም ይኖራል ብዬ ዛሬ ገነውላ ያደነኳት ማለት ነው። ልጅቷ በጣም አሳቢ ናት እና የዋህ ናት፣ ምስኪን ናት። ለዛም ለዛም ይሆናል እኔ ግን እንደኔ ብታገባው ደስታዬ ነው። ለምን ሱመያ መቼ ማትመጣ ማኬድ ወይ ደግሞ ሰኢድ ራሱ እንደዚሁ ቆማ ልታስቀረው ነው መሰለኛ። አላመዋ ሲጀመር ወይ አልተመለሰችለት፣ ወይ ደግሞ ሌላ ሴቶች እንዲያገባ አልተወችለት ማለት ነው። እና ጋይስ እናንተ በስቲ ምን ትላላችሁ? ኮሜንት ስር እና ጻፉልኝ። እኔ ግን ብታገባው እንደኔ ደስታዬ ነው። እና ልጅቷ እሱ ማየራሱ ማስከራ አላት። ልጅቷ በጣም ጥሩ ሰው ናት። ውስጧ ንጹህ ነው። በቃ ጥሩ ትዳር ሰኢድንም ተሰቃየ። አሳዛኝ እሱ እራሱ ማለት ነው። ትዳር እምቢ አለው። እውነት ምን ሆኖ ነው? ግን እኔ ግን እየገረመኝ ነው። ኧረ ሰው የሆነ ነገር ታስናቁቶ ሆነ በቃ እና እሷ እንደውም በዚህ ቪዲዮ ላይ በጣም ሱመያ ባለፈው ቪዲዮ ላይ ካላገባው ዛሬ ሆኖ ኒካ ስር ስትለበጅ ዛሬ ቪዲዮ ደግሞ ሱመያ ላይ እኔ በሱመያ ላይ አልመጣም። ስለዚህ ሱመያ ላይ እኔ ሀራም ነው፣ ሱመያ በጣም ታሳዝናለች ብላለች። እና ሱመያም አብረን በልተን ጠጥተን እንዴት ባህሊኝ ትቀሚኛለሽ እያለች ነው። ስለዚህ እኔ እንደዚህ አይነት ነገር አላረግም ብላ እንግዲህ ቀለበቱን እንዳያችሁት ነው ትታ ሄደች። ሰኢድም ይኸው በጣም አዝኗል። እንግዲህ ለሁለቱም መልካም እድል ነው ምንለው። እኔ ግን በጣም ተገረምኩ ማለት ነው። በዚህ አንዳንድ ሴት ብትሆን እንኳን ይህናል ተደርጎላት፣ እኔ አሰማም፣ እውነት አሰማም። እንደዚህ ነው እና ሱመያን ሲጀመር፣ ሱመያ በአፍ ብቻ ደህና ነን ትላለች እንጂ ያኔ ውስጧ ላይ ያኔ ዛሬ ያወራችውን ነገ ሌላ ታወራለች ማለት ነው። ያኔ አቋም የላትም። በቃ ዛሬ እዛ ቦታ ስታገኟት እዚህ ቦታ እኔ ስትልላችሁ ውዶቼ፣ ዛሬ እዚህ ቦታ ስታገኟት ነገ ሌላ ቦታ ነው የምትገኘው። ያኔ አቋም የላትም። ሰኢድ ራሱ ሲጀመር እየተጫወተችበት ነው። እውነት ወይ ተመልሰህ አልተመለሰች ወይ ደግሞ አግብቶ አላገባ ነገር ነው። ሮዛ አግቢው ሰኢድን እንዳትተይ፣ አግቢው ነው የምልሽ። ድንገት ቪዲዮ እንከተማሽ እንደዚህ ነው የምለው ውዶቼ። ውዶች ባሮች፣ ግን ሱመያ እኮ ራሷን ብያለች ነው። አሁንም እየለመነን ነው። ቦታ አላት ሰኢድ ጋር። ግን ብትመጣ እንደዛ ነበር። ግን አልመጣይም። ስለዚህ ሮዛንም እንዳያገባት ምቀኝነት ነው እንጂ ይሄ ቅናት ወይ ምቀኝነት ይሆናል እንጂ ምን ችግር አለው? ጓደኛ እሷ ካልፈለገችው በቃ ባሏል። ብታገባ ግን ያኔ አንድ ይከብዳል። ያኔ ምንም እሷ ካልፈለገች ከጣለች ካላስ እኮ አንድ አንድ እቃ አንስተሽ ከጣልሽው ሌላ ሰው ከወሰደው በቃ ራስሽ ነው ያልፈለግሽው። እንደዛ ነው ምላች ውዶች። ይመረች የቪዲዮ ላይክ አርጉት እስቲ